ትሁትና አባባ ከሚባለው በላይ በደስታ ተሞሉ። ዳኒና ቲና ደግሞ በግልባጩ የሚወዷቸውን ስላጡ እጅጉን በንደት አፈር ደምግጠው እያለቀሱ ይገኛሉ። ካሌብና የዳኒ ፍቅረኛ ኤደን ደስ የሚል የቀለበት ስነ ስርአት ተፈጸመ። ትሁትና አባባ ከምን ጊዜውም በላይ የዳኒንና የቲናን ንደትና መጋለጥና መዋረድ ሲያዩ በደስታ ተሞልተዋል። ከምንም በላይ ደግሞ አባባ ለረጅም ጊዜ ሲፈልገውና ሲጓጓለት የነበረውን እቅድ ዛሬ ላይ በሚወደው ልጁ በካሌብና በኤደን እጅጉን በደስታ ተሞልቶ የሚሆነው ግራ ገብቶታል። ትሁት ደግሞ የሆነውን ነገር ፍላጎቷም ስለነበረ ዳኒ ብዙ ጊዜ መክራው መክራው እንዲሁም ደግሞ ቲና የክፋትንና የጭካኔን ጥግ ለትሁት አሳይታት በጣም ተናዳ ነበረ። ካሊብንና አባባን የምትፈልጋቸው ለገንዘብም ሆኖ ሳለ ዳኒ መጨረሻ ግን የሚወዳትንና የሚሳሳላትን የሚያፈቅራትን ለሷ የሚሞትላትን ኤደንን በገዛጁ አጣ። በጸጸት አለንጋ ተገረፈ። አባባ ደግሞ ስንቱን መከራና ስቃይ ያልፌ ለካ ልዤ ካሊብ እንደዚህ ደስ በሚል ሁኔታ ላይ ከኤደን ጋር ሊያሳየ ይፈልጎ ነው እንዴ? እንኳንም እስካሁን ድረስ የፈተና ስቃይንና የፈተና ጉድን አየሁት ብሎ ባሳለፋቸው ስቃዮች ጊዜ ዛሬ ላይ ደግሞ እጅግ ያልጠበቀውና ልብ የሚመታ ደስታ ነው ያገኘው ማለት ነው። ካሊብ እንግዲህ እውነታውን በሙሉ ስለ ዳኒና ስለ ቲና ፍቅረኛሞች መሆናቸውን እኔ ቲናን ታገባኋት በጣም ቆይቼ ነበረ። አባዬ ታሞ እኔ በተደጋጋሚ ፊልድ ሲሄድ አባየን ግን የስቃይን ጉድ አብልታው ዛሬ ላይ በአባየ ምክንያት እኮ ነውን እናንቸ የተገናኘ ነው ብሎ ፍቅሩንም ደስታውንም ለኤደን ገለጸላት፣ ማለት ነው ኤዱዬም ደግሞ ወይኔ ኤደን ለካ እስከ ዛሬ ድረስ ከማይሆነኝ ሰውና ከጥቅመኛ ሰው እንዲሁም ደግሞ የሰው ሀብትና ገንዘብ ከሚያሳድድ አረመኔ ነበር እንዴ በፍቅር ተደብቄ የኖርኩት? እኔ እኮ ዳኒ ይህንን ያደርጋል ብዬ በፍጹም አላሰብኩም ነበር። እኔ የምፈልገው ተጋብተን ወልደን የራሳችንን ህይወት በትንሹም ቢሆን ሰርተን ተለውጠን መኖርን ነበር የምፈልገው። እሱ ግን በጣም በጣም ያልጠበቅኩትና ያላሰብኩት ነገር አድርጎ ልቤን ሰባበረኝ። ወይኔ ኤዱ፣ ለካ መልካም ሰው ከተሆነ እኛ የምንፈልገው ሳይሆን እሱ ፈልጎን እንደሚመጣ ተረድቻለሁ። ካሊብ ከነ አባትህ አንተ እጅግ በጣም ጥሩ ሰውና መልካም ሰው ናችሁ። በተለይ ትሁት ለኔ እህቴም ጭምር ናት ወደ ህይወቴ ስለመጣ እጅጉን በጣም ደስ ብሎኛል ብላ ፍቅሩን ተቀበለች። በዳኒ ግን ከሚባለው በላይ አዝናለች፣ ኤደን ማለት ነው። አባባ እንግዲህ በጣም በደስታ ተሞልቷል። የኔ ልጅ ካሌብ፣ ለአንተ ስል በጣም ብዙ መከራና መስዋዕትነትን አይቻለሁ። ልጄ የምታክለውን ቲና ስንት ነገር አድርጋኛለች። ምግብ የምበላውን ፊቴን እየቀባች፣ ትሁት ጠጣ ብላ የሰጠችኝን ውሃ በጭንቅላቴ ላይ እየደፋች፣ ከዊልቸር ላይ እየጣለች፣ ከሶፋ ላይ እየገፈተረች የስቃይን ጉድኮ ቲና አብልታኛለች ፊት ለፊት ለራሱ አረ ታይተይ ሰውየውን አታሰቃየው፣ ሰውየው ምን አደረገሽ እያለ ዳኒ ሲላት እንኳን አንድ ቀንም ሳታዳምጠውና እንት ሳትለው ብዙ ነገር አልፎብኛል የኔ ልሽ እያለ ብሶቱንም ለኤደንና ለካሌብ ዳግሞ መናገር ጀመረ። አባባም ደግሞ የኔ ልጅ ካሌብ፣ እንኳን ደስ አለ። እኔም በጣም ደስ ብሎኛል አባዬ። ለተፈጠረው ነገር በጣም ይቅርታ እኔ በጭፍን ፍቅር ላይ ሁኜ ቲና ያላደረገች ነገር የለም አባቴ መጠበቅ ባለብኝ ሰዓት ጊዜው አልፏል አሁንም ደግሞ ቆንጆ ምራት አምጥተህልኛል ከእኔ ብለጥ ላንተ ቡሁታና ክብር እንድትሰጥህ እመኛለሁ ብሎ አለ ኤዱም ደግሞ አረ በጣም አባየኮ በጣም መልካም ሰው ነው ከዚህም በላይ ዋጋ መክፈል ይጠበቅብኛል እንኳንም ወደ እናንተ ቤተሰብ ተቀላቀልኩ ብላ በደስታ ስሜት ተሞላ! ሰላም ሰላም ሰላም! ውድ የተከበሯችሁ የደሴዋ እርግብ ቤተሰቦች፣ እጅግ በጣም ተወዳጅ እና በጉጉት የምንጠብቀው አስተማሪው ድራማ። እውነት ለመናገር የአባባን ትዕግስት እና የአባባን ችሎታ አለማድነቅ አይቻልም። የትሁት ድራማ እንደቀጠለ ይገኛል። ትሁትም ደግሞ አባባን ስለምትወደውና ስለምታከብረው ብዙ መስዋዕትነትን እና ዋጋ አብረው ከፍለዋል። እኛ ግን እየጠበቅን ያለ ነው ካሌብ ትሁትን ያገባል ብለን ነበረ። በተለይ ከቲና ጋር ያለው ነገር እየተዋረደና እየተጋለጠ ሲሄድ አባባ አንድ ጊዜ እናስታውስ ከሆነ ትሁቴ ወደ ሀገሬ መሄድ እፈልጋለሁ። ከዚህ በላይ መሰቃየት አልፈልግም። አባዬ እስካሁንም ድረስ ላንተ ስል ነበረ፣ እያለች ልብሷን ጠቅላ ልትሄድ ስትል ትሁት በእንደዛ አይነት መንገድ አይደለም ምትዡው አንቺ ለእኔ ሴቷ ልጄ ነሽ፣ የሚገባሽን ነገር ሁሉ አደርግልሻለሁ ብሎ ቃል ገብቶላት ነበር። እኛ እየጠበቅን የነበረው ትሁቴን ከካሌብ ጋር ያጣምራሉ ብለን ነበር። አባዬ እንግዲህ አባባ ማለት ነው። እሷም ደግሞ አባዬ እያለች በጣም በጣም ነው ከሚባለው በላይ የምትወዳቸው የምታከብራቸው ደስ በሚል ሁኔታ ማለት ነው። እና አባባም እንግዲህ ከሚባለው በላይ ለትሁት ልዩ ቦታ፣ እንዲሁም ደግሞ የሚናገረውን ንግግርም ሆነ ከካሌብ ይልቅ ትሁት ላይ ተሰሚነት እንዳለው አይተናል ማለት ነው። ዳኒና ቲና ስንመጣ ጨልለዋል። እንግዲህ ቲናን በተደጋጋሚ ኤደን እዛቤ ስትመጣ ምንድናት? ማናት? እያለ ግራ ተጋብቷት ነበር። እሷ የጠረጠረችው እያለ ካሌብም ከኤደን ጋር የሆነ ስታይባቸው በቃ በቅርቡ ሌላ ሴት አገባለሁ እያለ ሲመጻደቅብኝ የነበረው ይችን ነው አይደል? ቆይ እኔ ቲና ማን እንደሆነች አሳይሻለሁ ብላ ፎከረች ኤዱ እንግዲህ ቆይታዋን ከነ አባባ ቤት አድርጋ ወደ ቤቷ ስትሄድ መንገድ ላይ ጠብቃ ከኋላ ማንጅራቷን ይዛ ስሚ አንቺ ደፋር ማን ስለሆንሽ ነው አንቺ የኔን ባል የምታማግጨው እንትናኮ እንደንትናንትና መሰለሽ እንዴ ካሌ ባለ ባለትዳር እኔ ሚስቱ መሆኑን እንዴት አጣቂም? እዛ ቤት የምትመላለሹ ምን ፈልገሽ ነው? ወራዳ ክብረ ቢስ፣ ካሁን በኋላ እዛ ቤት ላይሽ አልፈልግም ብላ አስፈራራቻት። ትሁት ያላየችው ነገር ማለት ነው። እና ኤደንም ደግሞ የቲናን እጅ ያሳደረገችና ስሚያንቺ የማትረቢ እኔ እንዳንቺ እንደምታስቢ ቆሻሻና ወራዳ ሴት አይደለሁም መናገር የፈለግሽውን ከጨረስሽ መሄድ አለብኝ ብላ ትታ ሄደች ማለት ነው ከዛ ከዳኒ ጋር ተገናኘች ና ስማ ዳኒ ያቺ እህትህ ልክ የሌለው ስድብ ሰደበችኝ አዋረደችኝ መንገድ ላይ ብዙ ነገር ስትለኝ ሰዎች ፍጥጥ ብለው አዩኝ እኔ ስታስበኝ ባለጌ ወራዳነኝ እንዴ የሰው ባላ ማግጣለሁ እንዴ ብላ ለዳኒ ስትነግረው ዳኒም ደግሞ የኔ ፍቅር አሁን እሷን ሰውናት ብለሽ የምትረጅበት ምክንያት ይገርመኛል። እሷ ኮ ለይቶላታል። ቤትና ትዳሯን ትታ እስከ ሳምንት በላይ ተቀምጣ የመጣች ሰውናት። አባይም ሆነ ካሌብም ሆነ አሁን ላይ ለእሷ ደስ የማይል ስሜት ነው ያሳደሩባት። ለዛ ነው ተናዳ እንድዛ ያለችሽ። እሷን ሳይሆን እኔ ምልሽ መስማት አለብሽ። ሄዱዬ እዛ ቤት መሄድሽን አቁሚ። እኔንም አንድ ድል ስጭኝ ይህንን እድል ለአንዴና ለመጨረሻ ጊዜ ልጠይቅሽ። ይሄ ነገር ካልሆነ ግን እመኚኝ፣ እኔ ካሁን በኋላ በቃ ባለን ነገር አንቺ ባልሽው ነገር መኖር እንችላለን ብሎ ተናገረ። ተው ዳኔ ተው ተው፣ እንድህ እያልክ ተው ጨርሰህ፣ እንደው ተስፋ ታስቆርጠኝ። እኔ የምፈልገው እኮ ባለን ነገር ደስተኛ ሆነን እንኖራለን። አሁንም ይበቃል፣ ከዛ ከቤት ራስህ ውጣ እኔን አትምጭ ትላለ፣ አንተ ግን እዛ ትርመጠመጣለ፣ የሆነ ነገር እንዳለ ገብቶኛል ብላ ስትል አይ እንግዲህ ካላመንሽኝ ምርጫው ያንቺ ነው ብሎ አላት። አባባም እንግዲህ ኤደንን የኔ ልጅ ተመካከሩ መጀመሪያ ዳኒ የማይፈልገውን ነገር አንቺን ማድረግ የለብሽም፣ እሱም ቢሆን አንቺን ሊያከብርሽና ሊወድሽ ይገባል። እና በዚህ በዚህ አስተካክላችሁ ችግራችሁን ቶሎ እንድትጋቡ የሆነ መንገድ ማበጀት አለባችሁ ብሏት ነበር። እሽ አባዬ፣ ብላ የአባባን ምክርር ተቀብላ እሷም ሄዳ ነበር። በመጨረሻ እንግዲህ ካሌብ ደወለና ካፌ ላይ ቀጠራት። ኤደንም እሺ ብላ ወደዛ ካፌው ላይ ስትመጣ ካሌብ ደግሞ እኔ ምልሽ ኤደን፣ አሁን እኔ የምናገርሽን በሙሉ አምንሽ ትቀበያለሽ ወይ አላት። እንዴ እሱ እንደ ሁኔታው ይወስነዋል። ምንድን ነው የምትነግረኝ ደግሞ ቶሎ መጣሽ ብሎ አላት። አስፈላጊ ነገር ነው ምነግርሽ ብለ ስላልከኝ ስለምፈልገው መጣሁኝ። እና ምንድን ነው? ባለፈው ዳኒና ቲና እህትና ወንድም ናቸው ብዬሽ ነበር። አሁን ግን አይደሉም፣ ፍቅረኛሞች ናቸው ብሎ ሲላት፣ አለችበት። ድርቅ ብላ ቀረኝ ማለት ነው ይሄን አጋጣሚ ተጠቅሞ እንግዲህ ዳኒ ከካሌብ ጋር ያነቀበትን ምክንያት እጅጉን በጣም ከባድ ነው። ዳኒም በጣም ነው የተናደደው። መጨረሻ ላይ ወደ ቲና ጋር መጣና አንቺማ ቀውስ ነሽ ለይቶልሻል። እንዴት ኤደንን መንገድ ላይ ታዋርጃታለሽ? እንዴት ተሰርቢያታለሽ? እሷኮ ከአንቺ ጋር እኩል የምትሆን ሴት አይደለችም። ስነ ስርዓት ያላት ትክክለኛ ሴት ናት። አንቺ ከማንም ጋር የማትገጥሚ ገንዘብ እና ጥቅም ብቻ ነው የምትፈልጊው ብሏት፣ አንተሳ የምፈልገው ምንድን ነው? እኔ ብቻ ነኝ እንዴ ጥቅም የምፈልገው እያለችው ነበረ ማለት ነው ወይ ዳኒ። አይ አሁን እንግዲህ ተበልተሃል። እኔ እውነቱን ልንገር፣ ካሌብ ኤዱን ካፌ ላይ አስቀምጦ እየገባበዘ የግሉና የራሱ አድርጓታል። እውነታውን ፍርጥ አድርጎ ሲነግራት፣ እሷ ደግሞ አባባን ከሚባለው በላይ ስለምትወዳቸው እና ስለምታከብራቸው አብራ የማትኖርበት ምንም ምክንያት የለም ማለት ነው። አባባ የስንት ዓመት እቅድና ህልሙ ተሳክቶለታል። ዳኒና ቲና ደግሞ ከምን ጊዜውም በላይ ጎዳና ላይ ወርቀው የእጃቸውን ማገኘት አለባቸው። አባባም የዚህ ቤት ጉድና ድራማ ገና አላለቀም ብሏል። ዳኒም ከቲና ጋር አንድ ላይ ሆነው እንደ አዲስ ሌላ ወጥመድ ለማጥመድ ተዘጋጅተዋል። ካሌብም ደግሞ ከምን ጊዜው በላይ በጣም ምርር ብሎት ዳኔን ደረጃ ላይ አገኝቶ፣ ስማ አንተ ከዚህ ከቤት ዛሬውን ወጥተህ እንድትሄድ እፈልጋለሁ። እዚህ የምትኖርበት አንድ ምክንያትም የለም ብሎ ሲለው፣ ጭራሹን መልስ ነው የሰጠው። ምን አገባህ አንተ! ስላልከ ልወጣ አልችልም። አንተም ጥገኛ መሆንህን አትርሳ እኔ ከዚህ ቤት አባዬ ወጣ ታላላይ በቀር በፍጹም ልወጣ አልችልም ብሎ ሲመልስለት፣ ካሌብም ደነገጠና፣ ቆይ እኔ ካሌብ ማን እንደሆን አሳያለሁ፣ ዳኒ በገዛ ቤቴና በገዛ አባቴ ሀብት እንደዚህ እንዳዋረርከኝ መጨረሻህን ጉር ነው ማረገው ብሎ ዝቶበት ሄደ። ከዛ ካሌብም ተናደድና መኝታ ክፍሉ ቁጭ ብሎ እየተብሰለሰለና ነገሮችን ወደ ላይ ወደ ታች እየሰቀለ አባባ መጣና ካሌብ የእኔ ልጅ፣ እናቶሎ ቁጭ ብለን ነገሮችን እናውራ ሲለው፣ አባዬ እባክህ ተወኝ። እኔ ዛሬ ዳኒ የተናገረ ንግግር በጣም ብዙ ነገር ተሰምቶኛል። ቆይ አባዬ እኔ አላሳዝንህም እንዴ? ልጄ ደስተኛ ህይወት ይኖራል ብለህ ዳርከኝ። ባልጋዬ ላይ፣ በቤቴ ላይ ስትማግጥ ስትጨማለቅ፣ ይሄ ይሄ ነገር ሳያናደኝና ሳያበሳጨ ቀርቶ መሰለህ እንዴ? ያንተን ፍላጎት ለመሙላት ፈልጌ ነበር። አሁን ላይ ግን አልቻልኩም። እባክህ ከዚህ ከቤት እንዲወጡ እርዳኝ፣ እንደምንም ብለህ አስወጣልኝ። በገዛ ቤቴ መሰቃየት አልፈልግም፣ እያለቃቀሰ ለአባባ መናገር ጀመረ። አባባም የእኔ ልጅ ተረጋጋ እንጂ፣ ካሊብ የምታደርገውን ነገር ማሰብ አለብህ። የዳኒ የሆነ ነገር ወደ ራስ እንድታመጣ ፈልጋለሁ። ስለዚህ የምታደርገውን ነገር አስብ። እኔ ዳግም አልናገርም። ካሌብ እንድትረጋጋ ፈልጋለሁ ብሎ አባባም ተመኝታ ክፍል ካሌብን ትቶት ሄደ ማለት ነው። አባባም በጣም ተናዷል። ዳኒም ከሚባለው በላይ ና ከቲና ጋር ከባድ ወጥመድ ጀምረዋል። በቀጣይ ፓርቲ እስከምንገናኝ፣ አሰላሙ አለይኩም ወራሁቱላ በረካቱ